ትናንት ኢንስተሌን የተከበራችሁ ደርማቻችን እየለቱን ዜና ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ሃንጋሪ የኔታንያሁ ጉብኝት ተከትሎ ከዓለም አቀፍ የወንጀል ፍርድ ቤት እንደምትወጣ አስታውቃለች። ትሬ በጋዛ በትምህርት ቤት ላይ በፈጸመችው ጥቃት 27 ሰዎች መገደላቸውን ተገለጸ። እነኝህን አንድ ባንድ ይደርስላችኋል። ሰብስክራይብና ላይክ እንድታደርጉልኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችን ቆዩ። የሃንጋሪ መንግሥት ከዓለም አቀፍ የወንጀል ፍርድ ቤት ለመውጣት መወሰኑን አስታውቋል። በሀንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ውስጥ መንግስቱ ውስጥ ከፍተኛ ባለስልጣን የሆኑት ግርግል ጎሎስ ይህ ውሳኔ ይፋ ያደረጉት በዓለም አቀፉ የወንጀል ፍርድ ቤት የእስር ማዘዣ የወጣባቸው የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመንግስታዊ ጉብኝት ወደ ሀገሪቷ ካስገቡ ከሳሳት በኋላ ነው ተብለዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የሆኑት ግርጌል ጎሎስ በማህበራዊ ትስስር ገጻቸው ባሳፈሩት አጭር ጽሁፍ ሀንጋሪ ካለም አቀፉ የወንጀል ፍርድ ቤት ትወጣለች ስሉ ተናግረዋል። መንግስታዊ ህገ መንግስታዊ ዓለም አቀፍ የሕግ ማቀቦችን በመከተል ሐሙስ ከፍርድ ቤት አባልነት የመውጣት ሂደት ይጀምራል ስሉ የሀገሪቷ መንግስታዊ ውሳኔ አስታውቋል። የሀገሪቷ ጠቅላይ ሚኒስትር ኦርባን ለኔታንም የግብዣ ጉብኝት ያቀረቡት የስሬ ጠቅላይ ሚኒስትር ኢዳር ወሩስ የእስር ማዝዣግ እንደወጣባቸው ነበረ። ኦርባን የፍርድ ቤት ውሳኔ በሀገሪቷ ውስጥ ምንም ተፈጻሚነት እንደማይኖር ተናግሮ ነበረ። የዓለም አቀፍ የፍርድ ቤት ዳኞች የዳር ወሮስ የእስር ማዘያ ያወጡለት ለኔታናም በጋዛ ጦርነት ተፈጸመ ለተባለ ጦርነት ወንጀሎችና እንዲሁም በሰብአዊነት የተፈጸመ ወንጀሎች የወንጀል ኃላፊነት እንዳለባቸው ለማመን የሚያስችል ምክንያታዊ መሰረቶች መኖራቸውን በመግለጽ ነው። ኔታንም የፍርድ ቤት ውሳኔ ጸረ ሰሜናዊነት ነው ሲሉ ተቃውሞታል። ሃንጋሪ ከ125 የዓለም አቀፉ የወንጀል ፍርድ ቤት መስራቾች አባል ሀገራት ስትሆን አሜሪካና ሩሲያና ቻይና፣ እስራኤል እንዲሁም ሌላ ሀገራት ፍርድ ቤት በግዛቷ ውስጥ ስልጣን እንዲኖር እውቅና አልሰጧትም። ዓለም አቀፍ የወንጀል ፍርድ ቤት የተመሰረተ ሮም ስምምነት አባል በሆኑ ግዛቶች ውስጥ የሚፈጸሙ የዘረስ ማጥፋትና በሰብአዊነት የተፈጸሙ ወንጀሎች እንዲሁም የጦርነት ወንጀሎች የተወንጀሉ አካላት የመክሰስ ስልጣን አለው ተብሏል። እሴ የዓለም አቀፍ የወንጀል ፍርድ ቤት በግዛቷ ውስጥ ስልጣን አልተቀበሉም። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመች የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቀዋል። ዳራ ላይ በተሰኘ ትምህርት ቤት በተፈጸመው ጥቃት ከተገደለው በተጨማሪ በርካቶች መቁሰላቸው በአማስ የሚተዳደር የጤና ሚኒስቴር የአካባቢ ውስጥ ዋቢ አድርጎ ዘግበዋል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የአማስ ትዕዛዝ ቁጥጥርና ማዕከላትን መምታቱን ተናግረዋል።

በትምህርት ቤትና አቅራቢያ ከሚገኝ አላሊ ሆስፒታል የተገኘ ቪዲዮ በክፉ የተጎዱ ህጻናት በማኪና ወደ ማይከረስ ሲወሰዱ ያሳያል ተብለዋል።